ለይልዬ ታታስብው ከባቡሬ ፍቅር ይዟት አለ ግን ለመናገር ደግሞ በጣም ውስጧ በጭንቀት ተሞልቷል። ለአዴይ ግን ነገረቻት። አዴይም ካሁን በኋላ የኤላን ሕይወት ትተሽ የራስሽን ሕይወት ኖሪ ያለቻት። እስካሁን እንግዲህ የአዴይ አባት እንቢ ስላለው አልተመለስም። ነገር ግን ዴመንድ ደግሞ በፖለቲካ የተሞላበት ውሸት እንዲያሳምነው አድርጎታል። ፍቅር እናቷን ጋር ተጣልታ አባት የጋ ሄዳለሁ ብላ እየበጠበጠች ነበር። ከዛ ከቤትም ጠፍታ እናቷ እንበዋን እያረገፈች እንክፏን አታ በጣም አሰቃየቻት። ነገር ግን የፍቅር መጨረሻ ምን ሆነ? አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም በየላችሁ፣ በሰላማችሁ በዝት በለቻን ዲስካውንት ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እ ደፍ እንግዲህ እስካሁን አዴይን ቤተሰቦች ለማናገር ሄዶ አልተመለስም። በጣም ደግሞ በጣም የሚያስገርምና ትልቅ ችግር ተፈጥሯል ማለት ነው። አዴይን እንግዲህ በጣም በማታስበው ችግር ውስጥ እየገባች ነው ያለችው እስከ ዛሬ የአባቷ አለመቀበል ነበር የሚያሳስባት። አሁን ደግሞ አበብና ሄለን ወደ ነ አዴጋ መጥተዋል ወደ አዲስ አበባ ማለት ነው። ከገጠር አዲስ አበባ በገቡበት ጊዜ ግን እነ ሄለን ይዘው የመጡት ዜና በጣም የሚደብርና የሚያሰጋ ነው ለአዴ ማለት ነው። እንግዲህ አዴቭ በጣም ትግስቱን እንግዲህ ትግስት አድርጎ እየጠበቀ ነው። የአደይ አባት እንግዲህ በጣም ኃይለኛ ሰዎች ናቸው። እናቱ ብትፈቅድም እሱም አልፈቀደም። ነገር ግን ዳይመንድ በጣም ዲያስፖራ እና በጣም ሀብታም ነው፣ ያደገውም ውጭ ሀገር ነው፣ እዛ አልነበረም ብሎ እያሳመነው ይገኛል። በዛም እንግዲህ የአደይ አባት አደይ መዳር የሚፈልገው ለሀብታም ሰው ስለሆነ በቀደም ለሀብታም ሰው ሊደራት እንቢ ብላው ስለሆነ አሁንም እንግዲህ ያለው አማራጭ ዳይመንድ ሀብታም አስመስሎ ሊብን ትውልዱም እዛ አይደለም፣ ወደ ውጭ ነበር ዲያስፖራ ነው ብሎ እንግዲህ የሌለውን ነገር ከምሮ እንግዲህ ሊያሳመነው የአዴን አባት ወደ ማሳመኑ ሄደዋል ማለት ነው። ያሳካዋል ደግሞ፣ ምክንያቱም እንግዲህ ሀብታም እንደሆነ ተነገረ። የአዴ አባት ደግሞ ሀብታም ባል ነው ለአዴ የሚመኘው ማለት ነው። እንዲሁም ደግሞ አበበና ሄለን እንግዲህ አትጋቡም ብለዋቸው ቤተሰቦቻቸው በጣም ተጨንቀዋል ማለት ነው። እንዲሁም አበበ የአባቴ ንብረት ይገባኛ ያዴን አባት እንግዲህ ከሶት እየተከራከሩ ባለበት ሰዓት ሄለን ደግሞ አጎቷ አበበን አታገቢም ብሏት ከልክሯት ነበርና፣ አበበና ሄለን ደግሞ ከልጅነታቸው ጀምሮ በጣም የሚዋደዱ ልጅ ስለሆኑ መለያየት እንደሌለባቸው ራሳቸው አሳምነው ወደ አዲስ አበባ ገብተዋል፣ ጠፍተው ማለት ነው። ለይሊ እንግዲህ ደግሞ ባቡሬ ባቡሬ መጀመሪያ በፊል ነው ያፈቀራት። አልነገራትም፣ ምክንያቱም ቢነግራት ትቀየም ይበኛለች እያለ ቀምጥልም ልንገራትን እያለች የምትለምነው አይ እንደዚሁ ይሻለኛል፣ ትቀየማለች፣ እንዳትናገሪ እያለ ባቡሬ ፍቅሩን በውስጡ ከአፈቀራ ግን ቆየ ይዟል ግን ደግሞ እሷን ፍቅር ይዟታል። ማን ነው አልተናገረችም እንጂ ማለት ነው እንግዲህ ባቡሬ ሌላ ሴት እንዳፈቀረና በፍቅር እንደወደቀ ለለይሊ እየነገራት ነበር። ለይሊም ደግሞ ውስጥ ውስጧን እየበላት እየተናደደች ማናት ሌላ እናግርለህ እያለችው ነበር ማለት ነው አይ እሷ ያው በፍቅር መውደቅን አታቅም ግን አይገባትም። ባላገር ናት እያለ እሷን እሷ መሆኗን አላወቀችም። ለይሊን እንግዲህ እንደዚህ ላት በሌላ ሴት ፍቅር እንዲወደቅና ሌላ ሰው እንዲፈቀረ ነው ውስጧ የነገራት። ምክንያቱም ውስጧ ተወዳለች እና ማለት ነው። ገዴ እሱ ነቅቶባታል። ነገር ግን ደግሞ አውጥታ ሲጠይቃት አውጥታ አልተናገረችም የውስጧን ስሜት ማለት ነው። ነገር ግን ለአደይ ሚስጥረኛ ስለሆነች እያለቀሰ ስትመጣ ምን ሆነች ነው ብላ ስታፋጠጣት ባቡሬ ሌላ ፍቅር ይዞታል ነበር ያለችው። ታዲያ እንጂ ስሜት አለሽ እንደደሱ ፍቅርሽ ዋንዴ ምን እንዲህ ያለሽ ያስለቅሱሻ ስትላል አይ፣ ምንም በቃ ብላ አዘጋቻት። ነገር ግን ሌላ ሴት ታዲያ ብለፈቅን ችግር አለው አንድ ደሱ ስሜት ስሜት ካለሽ ነገሪኝ ብላ ግዴታ ሳላቅ አፍቅረዋለሁ መሰል እያለች ዳርዳሩን ነገረቻት። በቃ ካሁን በኋላ ታዲያ ነግረዋለሁ። ምንድነው ስሜት ሻውጥሽ ተናገሪ እያለችን ነበር። አይ አልፈልግም፣ ማንም ማመን አልፈልግም ብላ በኤላ ልቧ ተሰብሯል። ሀዴም እንግዲህ እህቷን ለይድን፣ ካሁን በኋላ ስለ ኤላ እያሰብሽ ሕይወትሽን አትውጪ፣ ራስሽን ጠብቂ፣ ኤላም የራሱ ሕይወት እየኖሩ አንችም የራሱ ሕይወት ኖሪ፣ ስሜትሽን ሚንሽን አድርጊ ብላ መከረቻት። እንግዲህ እንዳኔም አንችም ያው ያለውን ነገር እንዲያስተናግድ እኔ ምናቸውን ልብላ ስትል ባቡሬ መጣ። ባቡሬን በጣ ተንስቶ ምንም ከምጠለም ወዴ ነው ስትለው አየውን ነገር ልቤ እንትን እያለ ነው፣ እና ልሄድ ብሎ እሷም የሳቀች ሸኘችው። እንግዲህ የባቡሬ እናት ደሞ ለቅምጥ በጣም እናት ሆናታለች። ምክሮ ብቻ የሚበቃ ኪንጎ ደግሞ ቸግሮት እንግዲህ ከአሹ ብር ተበድሮ ሳይነግራት ስልክ ዳይመንገ ደውሎ ሲያወራ ሰማችው። ጓደኛ እንደዚህ ነው፣ በችግሩም በደስታው ታጠገሙ ሁሉ ብላ መከረቻት። ናቷ ያንን ለምንድን ነው ተኔ ተነጋን ነገርከኝ ተጓደኛ ብላ ተቀየመችው። ወደ ሆኖ ይዛው ሄዳ ካሹ ጋብሩን ከፈለችለት። ጓደኛ ማለት እንደዚህ ነው። ይህ ምክር ደግሞ የባቡሬ እናት እየመከረቻት ነው። እናት ለልጇ በጣም ጥሩ